ሰላም አለይኩም ረህምቱላ አበረከቱ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንጌታችሁ የመጣሁት ሀሳብ ማለት ነው፣ ትናንትና ፍጹም ላይ ቀርበው የነበሩት ልጅ ወስታቃለችው እነሰላም ማለት ነው፣ የሁለት ብሄር ልጆች ምንም ቋንቋም ምንም ሳያገናኛቸው ፍቅሮች ያገናኛቸው ለእኔ የሰላም አምባሳደር እያቸው ያልሆነ፣ እናንተስ ምን ታያችሁ? ምን ተሰማችሁ? ምን ስታው ማለት ነው። እና ወዶች ይበርከታ ዘረኝነት ውስጥ ላለበት ሰው ኖርማል ነው። ውስጡ ላለበት ሰው ግን ደግሞ ትልቅ አስተማሪ ነገር ነው። እና አሁን ላይ ደግሞ በብዛት ችግር ውስጥ የፈተታት ሀገራችን የዘረኝነት ጉዳይ ነው። ምንም የማየት ማይ እንትን ማይ ነገር አንዶን ደግሞ ምንም በምን ቢባል ዘረኝነት ነው፣ ትልቁ በሽተኛ ሀገር ውስጥ ሰላም እንዳናገኝ ሰርተን እንዳንበላ ሀገራችን ላይ እንዳንኖሩ የበጠበጠ ዘረኝነት ነው። ትልቅ በሽታ ሆነብን ማለት ነው እና ይህንን ደግሞ እነሱ አንዳንዴ ብዙ ከማውራት እንደዚህ በተግባር አንዳንዶችን ስናይ የበለጠ ልብ እንድንል እንሆናለን ማለት ነው እና ደስ ብሎኛል። በነገራችን ላይ ብዙ ሰውም አይታችኋል፣ አይታችኋል መጀመሪያም ሲቀርቡም ወዲህነቱ አሁን ላይ መንግስት ሰራተኛ ምናምን ደግሞዙና የኑሮ ውድነት ስለማይገረኝ አሳዝነው ነበር፣ ባለፈው ያሳደፉት ነገር ስናገሩ። አሁን ደግሞ አሪፍ ነው ማለት ነው፣ ሰው እየረዳቸው ምናምን ነው። ቪዲዮቸውን ካየ ወዲህ አዲስ ነገር አለ ብለው ትናንትና፣ እኔ በነገራችን ላይ የእሱ በቃ ቃላት አመራረጡ ምናምን በልቅቱ መምህር ነው ያኔ ብዙ ነገር ተምሯል፣ ብዙ ያውቃል። ግን ቢሆንም በጣም ጎበዝ ነው። እና ውስጡ ንጹህ መሆን ያስታውቅበታል። ሰውም ይሳ ሁሉም ባልና ሚስት እንደዚህ ስትተሳሰብ የምር በጣም እንዋደዳለን ብለን ፍቅር እንዲያ ያለ እና አጣርሱስለዘረኞች ማለት ነው እ ሀቂቃ ማለትእእለስልደት እንኳ በሚሰራበት ብዙ አይነት ሰው አገኛለው የብዙ አይነት እንትን እና እ ሁሉም ሰው እኔ ጋርማ አገኛቸው ሁሉም ጓደኛቸው ወላሂ ሁሉም ጋር ከስማምታ ነው። ሁሉም በቃ ስኪም ናቸው ወላሂ እኔ ብቻ እኔ የማገኛቸው ግን ሁሉ ምስኪኖች ስንቸገር ተበዳድረን ምን ብንል በቃ ስራ ተጋግዘን በብዙ ነገር እና ሁሉም ቦታ ነው አላውቅም። ብቻ ግን ያው አንዳንድ ቦታ መጥፎ ነገር እንደሚሰማው እንዳለሆን ግን እኔ ግን መጥፎ ነገር ገጠመኛ ያውቅም። ጓደኞቼ በጣም መርጥ መጠናቸው ይመጣሉ። በብዙ ማለት አሁን እዚያ አለውበት የሚያሁን ምሰራ ብቻ ሳይሆን በፊትም ያላገኘሁበት የኢትዮጵያ አካባቢ የለም። ሁሉንም ቦታ አግኝቻለሁ። ሁሉም የሁሉም አካባቢ ልጆች ጋር አብሮ የመስራት እድል አግኝቻለ ማለት ነው። ለሁሉም የምትማሩት ነገር አለ። በእርግጥ የሁሉም የየራሱ አለው እንትን የሚወስድ የሆነ የምትማሩት ነገር አለ ግን ግን በቃ ሁሉም ይስኪን ናቸው፣ ጥሩ ልብ ናቸው፣ ልባቸው ማለት ነው። እና ከዛ አንጻር እነሲሳይ ሳይ ደግሞ የበለጠ ማለት ነው። ምስኪን ነው በጣም በጣም ፍቅሩ ምናምን ነው። ነው እንደዚህ ምን ደስ አይነት አሁን አሁን እሱ እንዲያለው ማለት ነው። ይሄ አሁን ላይ ያኔ ከሚስቱ ጋር ቀርቦ ይሄን ያህል በዚህ ህግ ሰው ውስጥ ልብ ውስጥ የገባ ነው የሆነ ነገር ስላለ ነው፣ የሆነ የተረጨ ነገር ስላለ ነው። ያ ደግሞ በርሜል ውሃ ላይ አንድ ጠብታ ጋዝ እንዲማረግ ነው። እሷ ያኔ እዛ ውስጥ ገብታ የሆነ የምትቀይረው ነገር አላት፣ ግን ሙሉ በሙሉ ሆን አትመርዘውም። እንደዛ ነው። ስለዚ፣ ይሄ ደግሞ አሁን ነው መታከም ያለበት፣ አሁን ነው መስተካከል ያለበት።

እንዴት ነው ቆም ብለን እንደና ያረጋና ማለት ነውና፣ ታሁኑ ባል ሄሊ ባል እንደልጆች ህፃናቶች በተለይ ዘረኝነት ሰምተውና አውቀው ማደግ የለባቸው ማቂጥ ማለት ነው። አንድ ኢትዮጵያ አንድ ኢትዮጵያ ናት። ወደ የትም አንሄደውም። የትም የትም ተንከራተን ሀገራችን ነው። እንደው በቃ ሁላ ለማፈር ራሱ አገራችን እንላለን። እኛ ሙታን እንኳን በሰው ሀገር መቀበር አንፈልግም እና የዛ ነው ምላችሁ። ሀሳባቸው ተመችተኛል፣ ግን ወይ ማስታወሻ ስላልያዝኩኝ ሀሳብ የተበራረዘብኝ እንጂ ላቸውን ለልብስን እየተቆስቃያነቁ ነው ቁሜ ነው። እና ሀሳብ የተተመቻችሁ ላይክ አርጉ፣ ሸር አርጉ፣ ሰብስክራይብ አርጉ። ወደችኋለሁኝ። በያላችሁበት በሰላማችሁ ብዝዝት ይባላል።